ሰላም ጤና ይስጥልኝ ውዴ የተከበራችሁ የቻናል የተከታታዮች ሰላማችሁ ይብዛልኝ። ዳር እስከ ዳር፣ ከጫፍ እስከ ጫፍ በዓለም ዙሪያ ያላችሁ ለውላችሁ አንቺ ነገረኛ ምን ነው ሳቅ ሳቃለሽ ልትሉ ትችላላችሁ ውዶቼ። ብሩኬና ሃይሚ እያሉ የእኛ ጥርስ ተከር ነው ያውቃል እንዴ ትላላችሁ። ለማንኛውም ቤተሰብ፣ ስለ ዛሬው ስለመጣውበት ከማውራቴ በፊት አንድ ነገር ቁጭ ብዬ እያሰብኩ ነበረ፣ ቪዲዮ ለመስራት ማለት ነው፣ ብሩኬና ሃይሚ ማለት ነው። ዱባይ ዚችን የመሰለች ሀገር መታችሁ ፈታ ዘና ብላችኋል የት አለ ፎቶ ፎቶ ለምን አትለቅቁልንም እንዴ እኔ በተስፋ እየጠበኩ ነው ቤተሰብ ይሄ ንግግር ሊያስቀይማችሁ ይችላል እኔ በፍቅር ነው እንጂ የኔ ለማስቀየም ለምናምን አይደለም ፎቶ ይለቀቅልን እንዴ ሀይምዬ የእኔ ጠንበለል ፎቶ ይለቀቅልኝ ልቀቂልኝ እኔ ማየት ፈልጋለሁ። ትላላችሁ የምሬ ቁም ነገር እና ለሀይም ያድርሱ። ለሀይም እያድርሱ ሀይም እዬ የሆነ ቦታ ላይ ስትሄዱ ቪዲዮ ስትቀርጡ የሆነ ፎቶ ተነስታችሁ ልቀቁ ብለን ከዚህም በፊት ተናግረን ነበረ። አሁን ደግሞ እዚች ምርጥ አገር ላይ መታችሁ። በተለይ ደግሞ በጣም የሚያማምር ቦታ አለ እዛ። እያንዳንድ ቦታ የሄዳችሁበት ቦታ ላይ ፎቶ እንደተነሳችሁ በጣም እርግጠኛ ነን። ግን ለምን አስቀመጣችሁት? አንድ ሁለት ፎቶ ልቀቁልን። እኮ የአይን ረሃብ አለብን። እናንተ ካላየን ያመናል። ቪዲዮ ባለቀቃችሁ ሰዓት ያንን ፎቶ እያለየን እንጽናናለን። እናማ ውዶቼ ወደ ዛሬ ወደ መጣሁበት ሲሄድ ብሩኬና ሀይሚ ሀይሚማ ድንጋይ አንስታ እየተከተለች ምናምን ትሮጣለኝ ሀይምዬ ይሄንን ድንጋይ ለእነ ጠንፌ ነበረ አንስተሽ ይዘሽ መሮጥ ያለብሽ። ለቡርኬ ለለልብሽ ካውያ ት አይደረግም አይደረግም። ለአራት ልጆች አባት አይደረግም። በይጣዩ በይጣዩ። እኔ ይሄንን ድንጋይ ይዘሽ ስትሮጭ ትዝ ያሉኝ እነ ጠንፌ ናቸው። ያው እነ ጠንፌን ማባረር የእናንተ ስራ ነው ብለሽ ነው አለ እሱ። ልክ ነሽ፣ እሱ ልክ ነሽ። ግን እንደዛ አይገባም። ግን እንዴት ነው ጊዜ በጭቅጭቅ ጭቅ ፍቅራችሁ እንደገለጣችሁ እናንተ ብቻ ተጨቃጨቁ። የእኛ ድምቀቶች፣ የእኛ ልጆች እንዴት እንደምታምሩ እኮ ጣፋጭ እኮ ነው የእናንተ ጭቅጭቅ ራሱ በራሱ ማለት ነው። እግዚአብሔር እኔ ሁዶች ከልቤ ነው እግዚአብሔር ነው የምላችሁና ሁልጊዜም እንደዚህ ተጨቃጨቁልን። ጠብ ምናምን ምናምን ከእናንተ ይሄንን የጸብ መንፈስ ወገውት ትላላችሁ ይብር እናም ያው ዘናፈታ እያሉ ነው። በቡርኬ ቤት ነው የመጡት። በቡርኬ ቤት ስላችሁ በቲክቶክ መንደር የሆነ ቪዲዮ በጣም ለቀዋል። እና ገብታችሁ ሳቁ፣ ፈታ ዘና በሉ ውዶች። ልጆቹ አልተቻሉም ትላላችሁ። ሀይሚ እያልተቻለችም ብሩኬ፣ መረረኝ ጭቅጭቅሽ እያለ ነው። ሀይሚ ደግሞ እንዴት ሊመር ይችላል የኔ ጭቅጭቅ? ዋጥ አድርገው ምናምን ብላ ድንጋይ ይዛ እያባረረች ነው። እውነት ነው፣ ብሩኬ እንዴት የሀይሚ ጭቅጭቅ ሊመር ይችላል ዋጥ። አንቺም የብሩኬን ጭቅጭቅ ዋጥ አድርገሽ የመኖር ግ ግዴታ አለብሽ። ሁለታችሁ መሃል ማንም እንዲገባ አንፈልግም። ያ ነው ያለው ነገር እና እንደዛ እንደዛ ነገር ትላላችሁ ነገሩ የአገላጋይ በሌለበት